አዬ አትጠገቧ በዚህ መልኩ ፏፈሽ ፈነሽነሽ ብላ መታልናለች ማለት ነው የኛ ተፈላጊ ትናንት አብሬሽ ምንድን ነበር ያለው ጋይዝ ተፈላጊዋ አትበገሯ አትጠገቧ እኔ አሁን ስሜን ማለት ነው ያትጠገቧ አድናቂ ልበል የተፈላጊዋ አድናቂ ልበል ወይስ ያትበገሯ ወይስ የነብሯ እስኪ እናንተ ጠቁሙልኝ ኮመንት ላይ የማን ምን አይነት የትኛው ስም ይሻላል ተፈላጊዋ ይሻላል ወይስ ምክንያቱም ትናንትና ሩታ በዚህ ሶሻል ሚዲያ ላይ ጋይስ ተፈላጊ ናት። በጣም ብዙ ሰው ነው የሚፈልጋት። አብርሽ ራሱ ትናንትና ምን ሲል ነበረ ያችን ዙጥ ዙጥን አንቺ ብዙ ነገር አንቺ ከመጣሽ እንትን ብሎልኛል በጣም ጥሩ ሰውነች ምናምን ምናምን ሲል ከርሞ ማለት ነው ትናንት ደግሞ ምን ቢል ነው አንቺ ከመጣሽ ብዙ ነገር አጥቻለሁ ትዳሬን አጥቻለሁ ኡ ኡ ተፋችኝ ተላቀቂኝ ሙንጭ ቀርቅሽ እጂ ምናምን ሲል ነበር ማለት ነው እና እኛ ሴት ልጅ በዚህ መልኩ ስትዋረድ ማየት በጣም ከባድ ነው ይህም እንዳይደርስ ሄርሜላን መክረናል ዘክረናል ታይ ታይ ከሰው ህይወት ላይ ከሰው ከሁለት ሰዎች መሀል ውጪ ከሰው ህይወት ውጪ እያደረግሽ ያለሽው እየርሽበት ያለሽው ነገር ጥሩ አይደለም፣ ይጎዳሽ፣ አሳረክሽበት አለሽ ትጎጭበታለሽ እያል ብዙ ጊዜ መክረናት ማለት ነው። ግን እኛን ሳልሰማች ዛሬ አብርሽ አዋረዳት። እንደዚህ አይነት ውርደት በዘራችሁ አይድረስ። እውነት በአንቺ ምክንያት ነው ተዳሪው ተበተነ። ይሄ ይሄን እንደዚህ የሚል ቃል እንዴት እንዴት እንደሚያዋረድ እንዴት እንደሚያን

ለፎቶው እንዴ እንዲያትሉኝ ማለት ነው። ማለት እንደዚህ በቃ ልብሱ ሲሄድባት ምናምን በቃ እያያዟ ምናምን በቃ ሁሉ ነገር ሲያምርባት፣ እውነት ሲያምርባት ወጣ ነው የምታምረውና ከኛ ያወጣሽ እኔ እናት፣ ከኛ ያወጣሽ በሰላም ወለጂ ማለት ነው። እዚህ ቀጥል ደግሞ አብሬሽ እንግዲህ ቤቱ ቀሰቀዘ ሄርሜላ ሄርሜላ ቢል ቢል እኛ ነቅ ከሩታ ውጭ ወደ ውጭ ብለን ድምድም ማረግ ነው ማለት ነው። አቤት እንደኛ እኮ አድናቂ፣ ሩታ እድለኛ ናት፣ እኛን የመሰሉ ቤተሰቦች እሷም ትናግራለች ነገሩ። እናንተን የመሰሉ ቤተሰቡ ስላለኝ በጣም እድለኛ ነኝ ብላለች። ግን እውነቷን ነው። እውነት በቃ ከሩታ ውጭ ወደ ውጭ ብለን እኮ ግግም ማለት ነው። እውነታችን ነው። የቤቱ ድምቀት ሩታ ናት። ሩታ ስትኖርበት ነው ቤቱ ሞቅ ደመቅ የሆነ በቃ ሞቅ ሞቅ ሞቅ የሚለው እና እሱም ገባውና ቤቱ እንደቀሰቀሰ ግን ሩታ ያንተን ቤት ማሞቂያ አይደለችም እኮ ሩታ ስትፈልጋት የምትተዋት ስትፈልጋት የምታነሳታ አይደለችም ግን የልጅህና ስለሆነች አንድ ላይ ብትሆኑ ደስ ይለኛል ነገር ግን አንተ ዛሬ ላይ ቤት ስለቀሰቀሰ እይታ ስላላገኘ ሩታ ልትል አይገባም ወይም ደግሞ ማለት ያለ እንደዚህ ሳይሆን ማለት ያለበት እኔ ሮታ በጣም ናፍቀኛ ለይ ሩታ ናፍቆት ማቆቋ ማልቻልኩም በለ ተንበርከ ከህያ ለቀስ ሩታ ነው ወደ ቤት ሳመጣለት ና እናቷ ጋር ማለት ነው። አው እንደዛ ነው የሚሆነው። እሱም እንደዛ እንደሚሆንም ወደፊት በጣም እርግጠኛ ነኝ ማለት ነው። እንደዛ እንደሚያደርግ ብሬሽ ማለት ነው። ምክንያቱም ያለ ሩታ ምንም ማስራ። እኔ እኮ ነግረቻለሁ እንዚህ ሁለት ልጅ ወይ ከተለያየ ስራቸው ራሱ ይቀሰቀዛል በያቻለሁ። ምክንያቱም እኛ የምናውቃቸው እነዚህ ሁለት ልጆች አንድ ላይ ስለሆነ ብዙ ሰው የሚከተላቸው አንድ ላይ ባሉበት ሰዓት ነው። አሁን ላይ ቢከፋፈሉም ግን አንድ ላይ መሆናቸውን በጣም አብዛኞቹ በጣም ነው የሚፈልጉት ማለት ነው። ስለዚህ እሷ ከሌላ እሱ ከሌላ ጋር ሆነው ሲመጡ ደስ አይለንም። እኛ ደስ የሚለን አብረው ሲሆኑ ነው፣ ሩታና አብርሸ። ስለዚህ ማለት ነው ስራቸውም ስለሚቀዘቀዝ አይለያይም ውስጥ አይለያዩም፣ ብያለው። እኔ መጀመሪያ ሆኖ ተናግሬያለሁ፣ እንዳልተለያዩም እርግጥ ነው በእውነቱ አለም ግን ሆኖም እያለ ደሞ አብርሸ በቃ እኛ አሁን ትመጣለህ። እኛ ኮ እኔ ምር ኮመንት ላይ ያለሩታ ቤቱ አይደምቅም ያለሩታ ቤቱ አይደምቅም እያልኩ ነበረ ማለት ነው፣ ከከንተና ጋር ሲመጣና እውነቴን ነው። አብርሸም ገባው ቤቱን እንዳልደመቀ አወቀና ምን አለ መሰራችሁ እኔ አንቺ ዝጡ ዝጥ ወይም ሄር ሜላ የምትባይ ሴትዮ ብዙ ነገር አሳጥተሽኛል፣ ኢቭን ትዳሪን ትዳር ማለት እንግዲህ ህይወት ነው። ህይወት የነጥቀሽኛል ነው ያላት። እንግዲህ በሌለኛ ቋንቋ ሲዘዋወር ህይወት የነጥቀሽኛል ነው ያላት። የሰውን ልጅ ህይወት መንጠቅ ደግሞ ከባድ ነው። አስቡት እና እንደዚህ እንደዚህ አድርገሽኛል እያለ ትናንትና ወቀሳ በወቀሳ ወቀሳ በወቀሳ ሲያንጋጋላት ሳይና ያርኩት ለምን እንደታወቃላችሁ።

እና ውድ የአገሬ ልጆች በያላችሁ በሰላማችሁ ብዝት ይበልን። ሩትዬም በሰላም ትውለድ እና የጠየኳቸውን ጥያቄ እንዳትረሱ። ስሜን ማን ልበለው? የሩትዬ አድናቂ፣ የነብሮ አድናቂ፣ የተፈላጊው አድናቂ፣ ያተበገሩ አድናቂ ወይስ ምን ልበለው? የእውነት ማለት ነው ችልማኔ ሰውንም እኔንም ነው የተቆጣጠረችን እኮ ብያለው። ሩታ በብዙ ሰዎች ልብ ውስጥ ቤቷን ሰርታለች። ያውስ በእንጨት መሰራችሁ በጭቃ መሰራችሁ የሰራችሁ በእንትን ድሮ ሚባለው በብልኮት በብልኮት በዛ ነው የሰራችሁ ማለት ነው። በቃ እሷን የወደድ ሰው ፍንክች አይልም፣ ንቅ አይልም። የሆነ ነገር ራሱ አያታልለውም ምንም አይልም በ እሷን ብታጠፋም ለራሱ ጥፋቷን እየነገረ ግን አቧት ነው የሚሆነው ማለት ያ ያ ማለት ያ ሰው ሲወዳት ካንጀቱና ከልቡ ነው የወደዳት ማለት ነው። እና በብዙ ሰዎች ልብ ውስጥ ተጽፋለች ሩታ ማለት ነው። እና ብዙ እድለኛ ናት። የሰው መውደድ ያገኘ ሰው በጣም እድለኛ ነው። የሰው መውደድ የተሰጠው ሰው በጣም እድለኛ ነው አሉ ሰዎች። ጥሩም ሰርተው መጥፎም ሰርተው እጃ እጃ አመድ አፋሽ የማይመሰግኑ የማይወደዱ ዝም ብለው ለራሱ ምንም ሳያደርጉ የሚጠሉ ሰዎች አሉ። እና ደግሞ አሉ፣ ምንም ሳያደርጉ ዝም ብለው ራሱ ዝም ብላችሁ አይታችሁ የሚወደዱ ሰዎች አሉ። ና ሩታም ከነዛ መሀል ከሚወደዱት መሀል ሁና ይኸው እኛ እንከንፍላታለን ማለት ነው እና ወዲያ አገሬ ልጆች በያላችሁ በሰማችሁ ብዝት ይበልኝ ባይ